እፈልጋለሁ ምን ነው ትዬ? ከዚህ በኋላ ቤተሰብ ላይ እንድትቀልጅበት አልፈልግም። ምን አደረግኩኝ? አውቃለሁ። ልጆች ይወዱሻል። አንቺ ግን ይሄ መወደዳቸውን ተጠቅመሽ እጃቸውን እንድትጠመዝሽ አልፈልግም። ኧረ ትዬ፣ ያስጨነቁኝ ነው የምናጥፍቼ። ነው የምትይውን ነገር ብታቆሚ ነው የሚሻልሽ። ይኸው እንደውም አቁመው። ምክንያቱም ልጄ ስላሉኝ ይሄን እርግጠኛ እንዴት ሊሆኑች አሉ? እንዳልሽው ማ ልጄ ብትሆኝ ዛሬ መተሽ ምርመራውን ታደርጊ ነበር። ቤት ስለነበረብኝ ነው ሐና፣ የአባትሽ ቀጠሮ ትናንት እንደነበረ የርሳቶ እንዲ ይመስልሽ። ወይኔ ጉዴ! ቆይ ትዬ፣ ነገሩ ላስረዳሁት፣ ይረጋጉ። ያኔ አባትሽን ሆስፒታል አብረን እንደወሰድነው ባትለሽ ነው ውሸትሽ አይታወቅም። እሺ ነበር እትዬ ሀና፣ አባትሽን ማሳከም ብቻ አይደለም የምትፈልጊው። ያን ደግሞ እኔ አደርግልሻለሁ፣ ቃል ገብቼልሻለሁ አይደለም? ለምንድን ነው ይህን ያህል እርቀት መሄዴ አስፈለገሽ? እኔ እኮ ለገንዘብ እና ለምንድን ነው እውነተኛ ልጅሽ ስለሆንኩኝ ነው። እሱን ሄደሽ ምላስ ይናቸውን ላስተሻቸው ለእነ ሰላም ንገሪያቸው። እትዬ ሀና፣ አባትሽ ሕክምናውን ጨርሶ ወደ ሀገርሽ እስክትመለሽ ድረስ አርፎች ስራሽን ስሪ። ካለበለዚያ ግን ለሚደርስብሽ ነገር ኃላፊነቱን ትወስጃለሽ። ሰራተኛዋ ቤት የበጠበጠችው ጉድሽን አልሰማሽ ብላ ወይዘሮ ሜላት ለባዩሽ ነገረቻት። ደግሞ ሰራተኛ ያንቺን ቤት ምን ብላ ነው የምትበጠብጠው ስትልም ለወይዘሮ ሜላት መለሰችላት። የሀሴት ታሪክ የኔ ነው እኔ ነኝ ሀሴት ልጅሽ እኔ ነኝ አላለች መሰለሽ ወይ ብላ ለባዩሽ መሰት ነግራትም፣ ባዩሽ ትገረምና መቼም የማይሰማ ጉድ የለም ብላ ለሰው ተመለስላት። አለ ኖላዊ ተንበርክከው ሀንዬ የቀርታ አድርግልኝ እኔ ደካማ አባትሽ ነኝ። ይመሻለው ይቅርታ እንድታደርግልኝ እፈልጋለሁ፣ ይቅርታ ካላደረግሽልኝ አልነሳም ብለው እግሯ ላይ ድፍት ብለው ለሀንዬ ይቅርታ እንድታደርግላቸው እሲ ጠይቋት። አባ ተነሳ ምን እያደረክ ነው? ምንም እኮ አላደረከኝም ብላ ለፋዘሯ ስትናገር፣ እሳቸው ይቅርታ ግን ካላደረግሽልኝ እንዳጠፋው ስለማውቀው አልነሳም። ሀንዬ እባክሽ ይቅርታ አድርግልኝ፣ እኔ አጥፍቻለሁ፣ ደካማ አባትሽ ነኝ ብለው ለሀንዬ ነግሯታል። እሺ በቃ ተነሳ አንተ ግን ምንም አላደረግከኝም እኮ አባቴ ነህ አባ ካለች በኋላ እሳቸው ተነስተው እሷም ጉልበታቸው ላይ ድፍት ብላ እያለቀሰች አባዬ ይቅርታ እንድታደርግልኝ ብላለች። ወይዘሮ ባዩሽ ሀሴት ጋር ክችን ገብታ ልጃቸው ሁኚ ስልሽ ጭራሽ ሰራተኛቸው ሆነሽ አረፍሽ ወይ ምን እያደረግሽ ነው ብላ ሀሴት ንገላመጠቻት። ሁለቱ ሲያወሩም ምን ደረሰባቸው? ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላቸውበት ሰላማቸው ብዝት ተረፍረፍ ይባል። ኖላዊ ድራማ ክፍል 43 በዛሬው ክፍል ላይ ኖላዊ ሆስፒታል ገብተዋል። ሕክምናቸው ጀምሯል። ወይዘሮ ሜላት በጣም ተናዳለች። ሀንዬ አባቷን ይዛ ሆስፒታል ሄዳ የምርመራው ሰዓት ስለዘገየባት መሄድ ስላልፈለገችና እሷ ዝም ብላ ስለሆነ ነው እንደዚህ የዘገየችው ትክክለኛ ልጄ ብትሆን በሰዓቷ ለምን አልተገኘችም? እያለ ልጆቿን እየጨቀጨቀቻቸው ትገኛለች ኖላዊ ተንበርክከው፣ ሀንዬ እኔ አስቀይሜሻለሁኝ፣ ይቅርታ አድርጊልኝ ልጄ፣ እኔ ደካማ አባትሽ ነኝ ብለው ለሀንዬ ሲነግሯት፣ አባ ተነሳ፣ ምን እያደረክ ነው? አላስቀየምከኝም፣ ተነሳ አባ እያለች ለኖላዊ ስትናገር፣ እኔ አስቀይሜሻለሁ፣ እንደዛ እያለቀስሽ ስትሄጂ፣ እኔ ደካማ አባትሽ ነኝ፣ ይቅርታ እንድታደርጊልኝ እፈልጋለሁ ብለው ለሀንዬ ይሏታል። እሷም እሽትልና እሷም በተሯሳቸው ጉልበት ላይ ተንበረከክና አባይዬ ይቅርታ አድርግልኝ ብላ ትጠይቃለች። ወይዘሮ ሜላትም ልብሷን እያጣጠፈች ሰላምዬ፣ ይህ ድንገት ትገባና እማዬ ምን እየሰራሽ ነው ብላ ስትጠይቃት፣ ታዲያ እኔ ምን ላድርግ ብላ ትናደዳለች። ሰላም ይኸው ሰላም ምን እየሰራች ነው ብላ እስት ስትጠይቃት፣ ይኸውና ሀና ቀረች። ለምን ዘገየ? እሷ ልጅ ከሆነች ሰዓቷን አክብራ ለምን ታዲያ አልመጣችም? መሄድ ስላልፈለገች እውነቱ እንዲወጣ ስላልፈለገች ነው። መሰተን ለሰላም ትነግራታለች። አንቺ እንደዚህ ነሽ? ይህን ያህል አመት ሃና እዚህ ቤት ስትኖር ምንም ዋሽታሽ አታውቅም። እሷን ያላመንሽ ማንንም ልታምኒ አትችልም ብላ ለእናቷ ትመልስላታለች። ወይዘሮ ሜላትም ትናደዳለች። ሰላምን ጥላት ትወጣለች። ምናሴ ወደ እሷ ክላስ ይገባና እማዬ ምን እያደረግሽ ነው ብሎ ለእናቱ ከጠየቃት በኋላ ይቅርታ፣ ትላንትና ተበሳጭተሻል። እኔ ነኝ ሀሳቡን እያቀረብኩት ምርመራው እንዲጀመር ብዬ ብሎ ለእናቱ ይመልስላታል። እናንተናችሁ ይህንን ሀሳብ ያቀረባችሁት እኔ አውቃለሁ። እኔ ልጄን መቼ አጠኋትም ብላ ሀሴትን አሁንም ልጇ አድርጋ ሀንጌን ገንዘብ እንደፈለገች ና እሷን ለማጨበርበር የቀረበች መስሏት በጣም ታናዳ ትሄዳለች። ወይዘሮ ባዩሽም በር ተቆረቆራለች። ወይዘሮ ሜላት ተከፍትላት ና እቁጭ እንዳለችም ጉድሆኝልሻለሁ ብላ ተነግራታለች። የቅርብ ጓደኛው አይደለች የተፈጠረውን ሚስጥር ልትነግራትም ልጆቹ የት ሄደው ነው ብላ ስትላትም በአሁን ሰዓት እንዴት ይነሳሉ ብላ ለወይዘሮ ባዩሽ ትመልስላታለች። አለ ሰራተኛዋ ቤቴን እየበጠበጠችው ነው ስትልም ለወይዘሮ ባዩሽ ስትነግራት ደግሞ ሰራተኛዋ ምን ብላ ነው ቤትሽን የምትበጠብጥብሽም? ስትል ለወይዘሮ ምላት መልሳላት አለ ልጅሽን ልጅሽ ነኝ አለች እኮ የሐሴት ታሪክ የኔ ነው አላለች መሰለሽ ወይ ብላ ለወይዘሮ ባዩሽም ስትነግራት፣ ወይዘሮ ባዩሽም ጉድ እኮ ነው የማይሰማ ነገር የለም፣ እያለች እሷ ተንኮሏ ስላለበት ጭራሽ የዲኤንኤ ምርመራም መጀመር አለበት ብላ ለወይዘሮ ባዩሽ ልጆቿ እንዳሏት ስትናገር፣ ያንን ሀሳብ ወይዘሮ ባዩሽ ደገፈችው እውነቱ መውጣት አለበትም ብላ ለወይዘሮ ሜላት ወይዘሮ ባዮሽ ስትመልስላት፣ አንቺም አለሽበት ወይ? ሀናማ አንቺንም አስነክታሻለይ ማለት ነው። ለእኔ እኮ ትክክለኛ ልጄ ሀሴት ትናትም ምስትል ለወይዘሮ ባዩሽ መልሳላት አለ ላንችም ቢሆን እውነቱ መውጣት ግድ ነው ምስትልም ለወይዘሮ ሜላት መልሳላት። እዚ ጋር የወይዘሮ ባዩሽ ሀሳብ ለምን ምርመራው መጀመር እንዳስፈለገ ወይዘሮ ሜላትን ምን ለማድረግ እንዳሰበች አይታወቅም። ሀንጌም ወደ ቤተ ክርስቲያን ለመሄድ ነጠሏን ስትለባብስ ኖላዊ የት ልትሄጅ ነው ብለው ሀንጌን ይጠይቋታል። ቤተ ክርስቲያን ሊሄድ ነው አባ ስትል ከባቷ ስትመልስ፣ ከመቼ ወዲህ ነው በዝም ሰዓት ብለው እሳቸው ይናገራሉ። ከሄድሽም እኔ ተከትዬሽ አብሬሽ ነው የሚሄደው ብለው ለሀንዬ ሲነግሯት፣ አንተ ከአሲር ጋር ሆስፒታል ሂድ እኔ ወደ ስራ ቦታ ልሄድ ከቤተ ክርስቲያን መልስ ወደ ስራ ቦታ መሄድ አለብኝ ስትል ለኖላዊ ስትናገር ያለ አንድ ነገርማ ቤተክርስቲያን እንደማትሄጂ ክርስቲያን ገብቶኛል የሆንሽው ነገር እንዳለ ተረድቻለሁ ብለው ለሃንዬ ነግሯታል። እሷ ግን ያንን ነገር መናገር አልፈለገችም። ለምናሴ ስልክ ቴክስት አድርጋለታለች። ያን አባቷን ወደ ሆስፒታል ይዛ እንደሄደችና ሰዓቱም እንደዘገየባት መናሴ ተረቷታል ሰላምዬ ጋር ሄዳ ሀስእችኛ ውሸታማ ምንድን ነበር እያለቻት አሴትም ምንድን ነው እንደዚህ ያስጨነቀሽ ነገር መቼም ስለኔና ስለሀና እያሰብሽ ነው አደለ? ማንኛዋን ልምረጥ እያለች ነው የተጨነቅሽው? እያለች ለእሷ ስትናገርም፣ ግን ማንን ነው የምትመርጩ ከኔና ከሀና ብላ ለሰላም ስትነግራት፣ ሰላምም ሀንዬንዋ የምመርጠው ስትላትም፣ እኔ ኮ እህትሽ ነኝ እሷ ኮ ሰራተኛ ናት ብላ ትላታለይ ሀንዬን ለሐንዬ ለእኔ ያደረገችው ነገር በጣም ትልቅ ነው ምስትላት በጣም ትናደድና ከአጠገቧ ትነሳና ትሄዳለች። ድፍረቷ ከሐንዬ እኩል ልትወዳደር ነው ወይ? ሐንዬ እኮ ለእኔ ያደረገችው ነገር ትልቅ ነው። ደሟን እኮ ለእኔ ለግሳልኛለች። ስትልም ለራሷ ሀሳቧን እየመለሰች ነበር ያቺኛ እኔ እኮ ትክክለኛ እህትሽ ነኝ። እንዴት ነው እዚ ጋር ሀናን የምትመርጩው? እያለች በጣም ተንጨርጭራለች። እሷ እስከ ከምትመጣ ድረስም ሰላምዬ ኪችን ምግብ ለመስራት እየሞከረች ትገባለች። እሷ እንደምትሰራላትና ለማገዝም ስትሞከር እሺ በይ አንቺ ጨርሹ እኔን ሀንዬ አስተምራኛለች አይደለም። እኔ ደግሞ ለአንቺ ልትወው የቀረውን ምግብ አንቺ አስተካክሉ ብላ ለሀሴት ስትነግራት እኔ ኮ ላግዝሽ ነው እንጂ የመጣሁት ለስራ አላልኩም ሰላም ብላ ትናደዳለች። ወይዘሮ ባዩሽም ወደ ኪችን ስትገባ ምግብ እየሰራ ሰራች መሆኗንም ስታያትም ጭራሽ ልጃቸው ሁኒ ስልሽ ሰራተኛቸው ሆነሽ አረፍሽ ወይ ለምንድነው ነው እንደዚህ የምታደርገው ብላ እያመነጫጨቀች ትገኛለች ሀሴትን ምክንያቱም እንደ ቤት እንደ ሰላም እንደ ልጆቿ ለምንድነው ነው ራሷን ጠብቃ እቤት የማትቀመጠው እንደ ሰራተኛ ለምን ትርመጠመጣለች የሚለውን ሀሳብ እያነሳች ነበር የዲንኤ ምርመራ መጀመር አለበት ብላ ለሀሴትም ስትነግራት ለምንድን ነው እንደዚህ ይህንን ሀሳብ አንቺስ ልትቀበይ የቻልሹ ብላ ሀሴት ለወይዘሮ ባዩሽም ስትነግራትም፣ ከዚያ በኋላ እውነቱ ሲወጣ ምን ልታደርጊ ነው? መቼም ዶክተር አይዋሽም ብላ ለባዩሽ ስትነግራት፣ ድንገት እያወሩ ሁለቱ ምናሴ ሲገባ ምግብ እንደፈለገና ደግሞ አንዬ ስትመጣ እኮ ትሰራው ነበር ብሎ ለነሱ እየነገራቸው ነበር። ምግብ ፈልገ ከሆነ እየደረሰ ነው ብላ ለወንድማ እትነግረዋለች። በሩን ዘግቶ ሲወጣ ወይዘሮ ባዮች ምንም ያልደነገጠችው ሀሴት በጣም ትደነግጣለች። ሰምቶ ይሆን የሚለው ነገር ሀሳቡ ተቀርጾባታል። እሷ እኔ ምን ማድረግ እንዳለብኝ እኔ አውቃለሁ ምርመራው መካሄድ አለበት ስትል ለሀሴት ትነግራታለች። ሀሴት ግን በጣም ፈርታለች። ውጤቱ ከታወቀ እኔ ምን ልሆን ነው ልዋረድ ነው ወይ ዶክተር እኮ አይዋሽም ብላ ለእሷ ስትነግራት እሷ ዝጋ ታስጠነቅቃታላይ ምርመራው መካሄድ አለበት ከዚያ በኋላ እኔ ምን ማድረግ እንዳለብኝ እኔ አውቃለሁም ብላ ለሀሴት ታስጠነቅቃታለች እምናሴ ክላስ ትገባና እንዴት ነው ክላስ የሚያምረው ምስትል ለምናሴ ስትነግረው ምን ታደርገዋለች አሁን ተነጠቅ ያለው እርግብ ነበረች ከእርግብ ደግሞ ሰላምዬ ናት እኔ ክላስ የምትኖረው በማለት ለባሽ ሲመልስላት አንተስ ብላ ትነግሯለች። እኔማ ወንድ ነህ ተብዬ አትፈራም ተብዬ ሶፋ ላይ ነው የምተኛው ብሎ ለባዮሽ እየነግራታል። ወይዘሮ ባዮሽ ተንኮሏ አሁንም እንደቀጠለ ነው። በመጨረሻም ሜላት ተብዬዋ እሷን ከጋበዘቻት በኋላ መሄድ አለብኝ ብላ ወይዘሮ ባዮሽ ለመሄድ ወስናለች። ሀንዬም ወደዛ ቤት ተመልሳለች ደርሳለች። ከዛም ሐንዬ እዛ እንደደረሰችም ከሰላምዬ ጋር ተገናኝተው ሰላምዬ ለምን ዘገየሽ፣ እማዬ በጣም ተቆጥታለች፣ ከምርመራው ሰዓት ለምን ዘገየች ብላ በጣም ተናዳለች ብላ ለሐንዬ ስትነግራት፣ ሐንዬ አባቴን ይዤ ሆስፒታል ሆኜ ነው ምስትል ለሰላም እመለሳላት አለኝ። እዚ ጋር ወይዘሮ ሜላት በጣም እያናደዳት ውሸቷን ነው ምስትል በጣም ተናዳለች። ሐንዬ እኪችንን እንደሆነች ወይዘሮ ሜላት ትገባና ለምንድን ነው እንደዛ እየሆንሽው ብላ ትነግራታለች። እሷ እንደማቶሽና እንደማትሽና እንደውም ደግሞ ያቀረብሽው ሀሳብን ሁለተኛ እንደማታነሺ ላስጠንቅቅሽ። አባትሽ ሕክምናቸውን እስከሚጨርሱ ድረስ እዚህ ቤት መቆየት ትቻለሽ ግን የልጅነት የልጅነት ሀሳብሽን ሽን እንዳታነሺ አባትሽ ሕክምናቸውን እስከሚጨርሱ ድረስ መቆየት ትችያለሽ በልጆች ግን አትምጭብኝ ስትል ወይዘሮ ሜላት ኪችን ሀንጌን አስጠንቅቃታለች። ምርመራው መካሄድን ወይዘሮ ሜላት አልፈለገችም። ሀሴት በጣም ፈርታለች። ወይዘሮ ባዩሽም ምርመራው መካሄድ አለበት ላንቺም ልጅ ሽን ምትለይበትና የምታውቂበት ይሆናል ብላ ለሷ ነግራታለች። አንችንም የሆነ ነገርማ አስነክታሻለች እንጂ በሰላምሽ አይደለም ይችሃና የምትባለው ብላ ለወይዘሮ ባዩሽም ነግራታለች። በዛሬው ክፍል ላይ የዲኤንኤ ምርመራው እንግዲህ አልተካሄደም ማለት ነው። ወይዘሮ ባዩሽ ለምን ይህ ነገር ይካሄድ ብላ ሀሳቧን እንዳቀረበች አይታወቅም። በቀጣዩ ክፍል የምና ይሆናል። ቤተሰብ ለዚህ ዩቱብ ቻናል አዲስ ሲሆናቸው ሰብስክራይ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላም ቆዩ። ባይ ባይ።